አበበ ግደይ እንደገመተው ባቻ ውጤት ተጠናቋል። መብቴ ነው ብዬ ስለነበረ ብለህ ነበረ ብለህ ነበረ ባቻ ውጤት ተጠናቋል። እሱን በተመለከተ እስኪ እንነጋገር። ይሄንን ይሄ ሳምንት ለአርሰናል አሪፍ ነበር ወይ? አርሰናል አቻ ወጥቷል። ሁለት ነጥብ ጥለዋል። አንድ ነጥብ ደግሞ አግኝቷል ቼልሲ አቻ ወጥቷል አንድ ነጥብ አግኝተዋል ሁለት ነጥብ ጥለዋል ሲቲ እና ሊቨርፑል አሸንፈዋል የሚለውንና ሌሎች ነገሮችን ከገመት ውስጥ አስገብተን የአርሰናል ለሆኑ ሰዎች ይህንን በፖዘቲቭ ይውሰዱት ወይስ በልክ አይደለም በመሆን አልነበረበትም ስሜት ነው መረዳት ያለባቸው ነው እንደ መነሻ እኔ በጣም በፖዘቲቭ መወሰድ አለበት ብዬ ነው የማምነው ለምን ምክንያቱም ያደረጋቸው ሶስት ተከታታይ ጨዋታዎች ነበሩ። በዚህ ሳምንት ውስጥ በሰባት ቀን ውስጥ ማለት ነው። እነዚህ ሶስት ጨዋታዎች ደግሞ ቀላል የሚባሉ አይደለም፤ ከቶትናም፣ ከባይር ሚኒክና ከቼልሲ ያደረጋቸው ጨዋታዎች ናቸው። ገና አስቀድሞ እነዚህን ጨዋታዎች አርሰናል በተከታታይ እንደሚያደርግ ሲታወቅ በትክክል የሚፈተንበት ጊዜ ደረሰ ተብሎ አስቴት የተሰጠባቸው እንደነበሩ ሁላችንም እናስታውሳለን። እና ሶስቱንም ጨዋታዎች ደግሞ ሳይሸነፍ ነው ያጠናቀቀው። ስፔሻሊ ትናንትና ከቼልሲ ጋር የነበረው ጨዋታ በአቻ ውጤት መጠናቀቁ የአርሰናል ደጋፊዎችን በተወሰነ ደረጃ ሊያስቆጫቸው ይችል ይሆናል። እኔ ግን ብዙ የሚያስቆጭ ነው ብዬ አላምንም። እሱን በኋላ ወይ ልንመለስበት እንችላለን። እኔ እንደዛ አይሰማኝም። ግን ሶስቱን ጨዋታዎች አርሰናል ሁለቱን በደንብ በቃ ባሳማኝ ውጤት እና በጨዋታ ብልጫ አሸንፎ የባየር ሚኒክና የቶተናምን ጨዋታ የጨረሰበት ነው። የትላንትናው ጨዋታ ደግሞ አቻ በሆነ ውጤት የጨረሰበት ነው እና ማስቆጨት የለበትም ለአርሰናል ደጋፊዎች ብዬ እማም ነው። ቼልሲ አሁን ባለው ሁኔታ ወቅታዊ ብቃቱ በጣም በጣም ያስፈራ ነው። በጣም ጥሩ ጨዋታዎችን እያደረገ ያለበት ነው። የጨዋታ መንፈሳቸውም ስፕሪቱም ደግሞ የተለየ ሆኖ የተመለከትንበት ጨዋታ ይመስለኛል። ትላንትና በተለይ የቀይ ካርዱ ከመታየቱ በፊት ሞሴስ ካይሴዶ ከጨዋታው እንዲወጣ ከመደረጉ አስቀድሞ የነበረው ትግል በሁለቱም በኩል የቼልሲ ጫና መፍጠርና ያንን ጫና የመቋቋም አቅም በአርሰናል ላይ የነበረው ነገር በቃ ምን አይነት ጨዋታ እያየህ ልንቀጥል ነው የሚል በጣም አሪፍ ስሜት የፈጠረብኝ ጨዋታ ነበር። ከፍተኛ ትግል ትንቅንቅ ነበረው። ይሄ ትንቅንቅ ደግሞ በአንድ ለአንድ ተጫዋቾችም ላይ ይታይ ነበር እና በቃ ይሄ አሪፍ ጨዋታ ነው። ይሄ ዝም ብለህ እያየኸው ዘጠና ደቂቃ ቶሎ የሚደርስብህ አይነት ጨዋታ አይነት ስሜት ነበረው ግን የቀይ ካርዱ ደግሞ መምጣቱ ጨዋታው ላይ የራሱን የሆነ ተጽዕኖ አሳድረዋል ብዬ ነው ማስበው። አንደኛው ይሄ ነው። መቆጨት የለበትም ስል አንደኛ ቼልሲ በጣም አሪፍ ብቃት ላይ ያለበት ጊዜ ስለሆነ ባቻ ውጤት ጨዋታውን ማጠናቀቁ ላርሰናል ስፔሻሊ ራሱ ካጋጠሙት ነገሮች አንጻር አሁን የዊሊያም ሳሊባ እዚህ ጨዋታ ላይ አለመኖር፣ ልምምድ እየሰራ ባጋጠመ ግጭት ምክንያት ተጎዳ። ስለዚህ ጨዋታው ላይ መሰለፍ አልቻለም። የእሱ አለመኖር በጨዋታው ላይ በጣም ትልቅ አስተዋጽኦ አለው ብዬ ነው እኔም አስበው። የራሱ የሆነ ክፍተት ይፈጥራል። የእሱ ብቻ አይደለም የትሮሰርድ አለመኖርም በራሱ ትልቅ ተጽዕኖ የሚፈጥርበት ነው፣ ግን ከጨዋታ ከተከላካዮቹ አቅም ማነስ ማለት አዳዲሶቹ ተጫዋቾች ሂንካፔና ሞስኮራ አቅም የላቸውም ከሚለው አንጻር ብቻ ሳይሆን ግን በአእምሮ ረገድ ሌሎቹም ተጫዋቾች ላይ የተከላካይ የማል ተከላካዮቹን ብቻ ሳይሆን ሌሎቹም የአርሰናል ተጫዋቾች ላይ የራሱ የሆነ ጫና ያሳድራል፣ በአእምሮ ረገድ ብዬ ነው የማስበው። ስለዚህ እነዚህ ነገሮች ጨዋታው ላይ መፈጠራቸው፣ ዋና ዋና የሚባሉ ተጫዋቾች አለመኖራቸው፣ የቸልሲ ወቅታዊ ብቃት ይሄ ታክሎበት፣ አርሰናል ጨዋታውን በአቻ ውጤት ማጠናቀቁ ብዙ የሚያስቆጭ ነው ብዬ እንዳላስብ አድርጎኛል። አው በአሁን ባልሽው መንገድ ለመረዳት እንሄድ ካለን በበጎ የምናነሳቸው ወይም በበጎ ለማንሳት የምንገደድባቸው ነገሮች አሉ። ግን አዘሳይም ታይም ደግሞ አያበሳጭም ቅር አያሰኝም። በበጎ ላለመውሰድም ምክንያት የለም ብዬም ደግሞ አላስብም። እኔ በጣም ነው ቅር የሚያሰኘው በጣም ነው የሚያበሳጨው። የእኔን ምክንያቶች ላስቀምጥ። መጀመሪያ አንቺ ያልሽውን ሀሳብ የምደግፍባቸውን ነገሮች ልንገርሽ አርሰናል ጠንካራ ስብስብ አለው አርሰናል እስኳዱ ሰፊ ነው ጥልቅም ነው እያን እንነጋገር ነበር አይደለም ስለዚህ እነዚህ የአርሰናል የተጫዋቾች ስብስብ ብለን በበጎ የምናነሳቸው ነገሮች ለአለፉት ጊዜያቶች የተጎዱ ተጫዋቾች ሊፈጥሯቸው የሚችሏቸውን ጉድለቶች ሳናይ ቆይተናል አንዳንዴ የስኳድ ጥንካሬን የስኳድን ስፋት የምናመሰግነው እኮ የተጎዱ ተጫዋቾች መጎዳታቸውን ፊል እስካናደርግ ድረስ ሌሎቹ ተጫዋቾች ቦታውን በሚገባ ስለሚሸፍኑ ነው። ኦዲጋርድ ሲጎዳ ስለ ኢዚ ያልነበረ ስናንቆለጳጵስ የነበረው ኦዲጋርድን እየረሳን ማለት ነው አደለ? ወይም ደግሞ ሳካ ሲጎዳ ማድዌኬን እንዴት አይነት ሙገሳ ስናሞግሰው እንደነበረ ምናምን ታስታውሻለህ። ግን እነዚህ ሰዎች አፍተሮል ሄደው ሄደው ሄደው አንዴ ደግሞ ጨመር ያለ ጉዳት ሲመጣ ቢቸገሩ ቢያቀታቸው ወይም አቀቷቸው ቢታዩ ምንም ማለት አይደለም። በዚህ መንገድ አንደርስታ እንዳደረገዋለው ቀበለዋለው ልልሽ ነው የዊልያም ሳሊባ እና የጋብርኤል ማጋሌሽ አንድ ላይ መጉደል፣ ዊሊያም ሳሊባ ጎሎ ማጋሌሽ ከሆነ ሰው ጋር መጣመር አደለም፣ ማጋሌሽ ጎሎ ሳሊባ ከሆነ ሰው ጋር መጣመር ምናምን አደለም፣ ወይ ሳሊባ ወይ ማጋሌሽ ይኖራሉ። ከመቶ ስልሳ ሁለት ጨዋታ በኋላ ለመጀመሪያ ጊዜ ይሄ ነገር ሆነ። ሂንካፔ የቱንም ያህል ጉብዝና ቢኖረው ሞስክዌራ የቱንም ያህል ጉብዝና ቢኖረው እነዚህ ሁለት ተጫዋቾችን ከዚህ ሁሉ ጨዋታ በኋላ ለመጀመሪያ ጊዜ ሚስ ስታደርጊ ጉድለት ቢያጋጥም አይደንቅም የሚል ነገር አነሳለሁ። በሌሎቹ የቡድን ተጫዋቾች ላይ ያለውስ ነገር ስትይ ለምሳሌ ቪክቶር ዮኮሮች ተቀይሮ ነው የገባው። አለ ገና ከጉዳት በኋላ ወደ ጨዋታ እና በጨዋታ ውስጥ ተሳትፎ ወደ ማድረግ ስሜት ለመምጣት እየለፋና እየሞከረ ያለ ሰው ነው። እሱ ብቻ እኮ አይደለም። ማርቲን ኦዲጋርድ በተመሳሳይ ስሙ ልናነሳው የምንገደደው አይነት ተጫዋች ነው። ስለዚህ የተጎዱና የሌሉት ቅድም ያልናቸው ዊልያም ሳሌባ፣ ትሮሳርድ በበጎ የሚነሳው እንደዚሁም ደግሞ ጋብርኤል ማጋሌሽ አለመኖራቸው ብቻ ሳይሆን እንደነው ኦዲጋርድ እንደነ ኖኒ ማዱዌኬ፣ ጋብርኤል ማርቲኔሊ፣ ቪክቶር ዮኮሬሽ እስቲል እነሱም ወደ ሻርፕነስ ለመምጣት በጣም እየለፉ ያሉ እየተሰራባቸው የሚገኙ ተጫዋቾች ናቸው። ስለዚህ እንደነዚህ ያሉ መገደቦች በጉዳት እና ከጉዳት በመመለስ መካከል ባሉ ተጫዋቾች አለመኖር አርሰናል ትንሽ ሸብረክቢል ብዙም ሊያስወቅስ የሚችል ነገር ላይሆን ይችላል። ይህንን እስማማን ነው በፖዘቲቭ ለመውሰድ። አሁንም አርሰናል ስቲል የነጥብ ልዩነቱን በአምስት ነው። ግን አንድ ነገር መርሳት የለብንም። መርሳት የሌለብን ነገር ምንድን ነው? ከጨዋታዎቹ በፊት ከዚህ ከ13ኛው ጨዋታ በፊት አርሰናል ከሚከተሉት ክለቦች ጋር ያለው የነጥብ ልዩነት በሶስት ጨዋታ ምናምን የሚፈልግ ነው። ከሲቲ ጋር የነበረው አሁን በሁለት ጨዋታ ሊደረስበት ይችላል። ይህንን አድቫንቴጅ አሳልፎ ሰጥቷል። ይህንንም ደግሞ መርሳት የለብንም። ይህንን ስናስብ ግን አሁን ዊሊያም ሳሊባና ጋብርኤል ማጋሃሌሽን የመሳሰሉ እነዛን ድንቅ ተከላካዮች ማጣት አይጎዳም? ይጎዳል። ማንኛውንም ቡድን ቢሆን ሊጎዳ ይችላል። አርሰናል ለምንድን ነው ክሊንሺት እያቃቱ የመጣው የሚለውን ጥያቄ ግን ሳልጠይቅ ማለፍ ግን አልችል ሳሊባ ምያለ ኮንሲድ እያደረገ ነው። ከማጋ ከቶተናም ጋራ ኮንሲድ እያረገ ነው። ከማጋ ከሚዩኒክ ጋራ ኮንሲድ እያረገ ነው። ከማጋ ከቼልሲ ጋራ ከቼልሲ ጋራ ደግሞ ሲሆን ስቲል ሰው ጎሎበት። ቼልሲ የጎደለው ደግሞ ዝም ብሎ ሰው አይደል፣ ካይሴዶ ነው የጎደለው። ስለ ካይሴዶ ለብቻው ልንነጋገር እንችላለን። ወዝ ፌር ሬድ ካርድ በነገራችን ፌር ነው፣ በቀይ ካርድ መውጣቱ ትክክል ነው፣ ተገቢ ነው። አርሰናል በዚህ ውሳኔ መብቱን ነው ያገኘው እንጂ ተጠቅሟል ማለት አልችልም። ቼልሲን ተበድሏልም አልልም። ትክክል ነው የልጁ በቀይ ካርድ መውጣት። ግን እንደዚህ ያለ አለት የሆነ ሰው ወጥቶልሽ፣ የማጋለሽ አለመኖር፣ የማዱኬ ገና መሆን፣ የኦዲጋርድ ገና መሆን ምናምን እያልኩኝ ኤክስኪውዝ ልሰጥ አልችል። ይህንን አድቫንቴጅ በደንብ ኤክስፕሎይት ማድረግ የሚያስችል ስብስብ የሚያስችል አቅም ነበረው አርሰናል ሊኖረውም ይገባል ነው ብዬ ለዚህ ነው አሁን አርሰናልን ባልወቅስ እንኳን አርሰናል እንዲ ስለሆነበት ነው እንጂ ብዬ ስናገር ለቼልሲ የሚገባኝን አድናቆት ሳልሰጥ እንድቀር ያደርገኛል። ይሄ እኔም ማደንቀው ቼልሲን ነው በትላንትናው ጨዋታ። አርሰናል እነገሌ ስለጎደሉበት ነው ብዬ ቼልሲን ረስቼ ማለፍ አይደለም የምፈልገው። ቼልሲ የነበራቸው ብሬቨሪ የሚገርም ነው። የሚያስፈራ ነው፣ የሚደንቅ ነው። የጎደለባቸው አይመስሉም። ካይሴዶን የመሰለ ተጫዋች ያጣ ቡድን አይመስልም። ሰርቲ ስሪ ሚኒት ላይ ነው ልጁ በቀይ ካርድ ወጣው። 33 ደቂቃ ከ32 ሰከንድ ላይ ሜሪኖን ገጨው። አድቫንቴጅ ሰጡ ዳኛው ጨዋታው እንዲቀጥል። ከዛ በኋላ ግን አስቆመው በቀይ ካርድ ከሜዳ ያሰጡት ቴኪት ሰርቲ ፎር ሚኒት ወይም ሰርቲ ፋይቭ ሚኒት በይው። የቀሩትን ደቂቃዎች በሙሉ አርሰናልን የሚያህል እስከ ትናንትናው ጨዋታ ድረስ ብዙ ነገሮቹን በማድነቅ ስንናገርለት የነበረውን ቡድን ሪዚሊያንት ሆኖ ተቋቁሞ ጭራሽ ጎል አግብቶ ጭራሽ ከዛም በኋላ በጣም አደገኛ የሚባሉ ሙከራዎችን እየሞከረ ለአርሰናል ፈተና መሆን ከቻለ በዘጠኝ ተጫዋቾች ቼልሲን አለማድነቅ አትች፣ ክሬዲቱን ለቼልሲ እሰጣለሁ እንጂ የአርሰናልን ሰበቦች አስቀምጬ ቼልሲን መዝለል አልፈልግም። እኔ ዋጋውን መውሰድ ያለበት ቼልሲ ነው ብዬ ነው የምወስደው። የቼልሲ ጠንካራ ተፋላሚነት ነው እንጂ ሳሊባም እያለ አርሰናል ጎል እየገባበት ነበር። ኮንሲድ ማድረግ አለ። አሁን ምንድን ነው የነዚህ ልጆች አለመኖር፣ ቻሎባ ያገባው ጎል ይገባ ነበር ወይ? የቆሙ ኳሶች የመከላከል አቅማቸው፣ ከማዘን የሚሻገሩ ኳሶችን የመከላከል አቅማቸው፣ በተለይ የማጋለሽ ማንም ቢሆን ሚስ ያረገዋል። ልክ ነው እዛች ላይ ነው እንጂ ማጋለሽ እና የሳሊባ አለመኖር ደክላን ራይስ ላይ ተጽዕኖ አሳድረዋል። የእነዚህ ልጆች አለመኖር እንትና ላይ ተጽዕኖ አሳድረዋል የሚለውን ግን ግን ማጥቃቱንም እኮ ያግዛሉ እነዚህ ተጫዋቾች። እሱ ታዲያ ይሄ እኮ በበጎ አደለም የሚነሳው፣ በድክመት ነው የሚነሳው። እነዚህ ልጆች ሜይንሊ ሚናቸው መከላከል ነው። ልክ ነው። ከቆሙ ኳሶች ጎል ያገቡለታል። በተለይ ሳሊባ እንታዩ ጎል ማስቆጠር ላይ አናነሰውም ማጋሌሽን እናነሳለን፣ እሱ ባገባ ሌሎቹ እንዲያገቡ አሲስት ያደርጋል። የማጋሌሽን ኢንፍሉንስ ጠፍቶኝ አይደለም፣ ሳምሪ እኔ እያልኩሽ ያለሁት ግን እንደዚህ ያለ ነገር ላይ እንደዚህ ያለ ጎል ላይ ዲፔንደንት መሆን እንደዚህ ባለ ጨዋታ ነው ዋጋ የሚያስከፍልሽ። ስራዋቲዝ ላይፍ ሊጨዋት አይችልም። ይሄ ልጅ እንደዚያ እንደ አሁኑ አይነት ነገር ሊያጋጥመው ይችላል። ሁለት ወር ከሜዳ የሚያረቅ ነገር ሊያጋጥመው ይችላል። እኔ አርሰናል ትላንትና መሆን የሚገባው እንሆናል ብዬ አላስብም። ኢንዲቪዥዋሌም ተጫዋቾች የቀድሞ ብቃታቸው ላይ አልነበሩ። ለምሳሌ ኢዜም ብታነሳ አልነበረም ጭራሽ በጣም አሁን ኢዜ ከቶተናም ጋር ራሱ ዙቢሜ እንዲ ራሱ ጭራሽ። አብዛኞቹ እነዚህ ልጆች ሳሊባ ስለሌለ ነው። አይ አይደለም። ይሄም ግን ሌላ ምክንያት ነው ለልፈልጌ ነው። ተጫዋቾቹ በራሳቸው ብቃታቸውን ጠብቀው አለመገኘታቸው በራሱ በትላንትናው ጨዋታ ላይ ያላቸውን የቁጥር ብልጫ እንዳይጠቀሙ አድርጓቸዋል። ይሄእሱነ ዋናው ምክንያት እሱ ብቻ ግን አደለም። ለቼልሲ በደንብ ምንም ጥርጥር የለው በጣም የሚያስፈራ የጨዋታ አጀማመር ነው የነበራቸው። እኔ እንደውም ቅድም እንዳልኩት ነው ካይሴዶ እስከሚወጣበት ጊዜ ድረስ የነበረው ጨዋታ በጣም በጣም የሚገርም ነው። የቼልሲ የማጥቃት ጎል፣ የማስቆጠር የማሸነፍ ፍላጎት ያንን ደግሞ አርሰናል የሚከላከልበትን መንገድ በጣም በቃ የሚገርም ነው። እና ለቼልሲ እኔም ከሻምፒየንስ ሊግ ከባርሴሎና ጨዋታ ጀምሮ በደንብ እያደነቅ ነው እንደመጣ ነው የማስታውሰው። እና ለዚህ ጨዋታም ተፈርቶ ነበር በቃ በትክክል አርሰናል ሊሰጋ የሚገባው ቼልሲ ነው ተብሎ አስተያየት የተሰጠበት ነው እና ደግሞም ያየ ነው ያንን ነው በደንብ ነው ያየ ነው። ከዚህ በፊት እኔ አንድ የማስታውሰው ነገር ኢንዞ ማሬስካ በየትኛው ጨዋታ ላይ እንደሆነ እኔ እንጃ እንጂ በቀይ ካርድ ተጫዋች ሲወጣባቸው እንዴት ተረብሸው ጨዋታውን በሙሉ ከዩናይትድ ጋር ነው አይደል ዝብርቅርቅ ቅርቅ እንዳደረጉት በደንብ ከዛ በኋላ ውሳኔ በውሳኔ እና ዝብርቅርቅ ያለ ነገር ነበር ያጋጠማቸው እሳቸው የተተቹበት ቸኩለ ወሰኑ ከዛም በኋላ የወሰኗቸው ውሳኔዎችም ልክ አልነበሩ እና ትናንትናም ም እንደዚያ አይነት ነገር ሲያጋጥም ድጋሚ የሆነ ነገር ሊያሳዩ ነው እንዴ ኢንዞ ማሬስካ ውሳኔያቸው የተሳሳተ ሊሆን ነው እንዴ ምናምን የሚል ሀሳቢ ይዤ ነበር ምክንያቱም የሆነ ተጫዋች በቀይ ካርድ ሲወጣ ትንሽ ማስተካከያ ማድረግ ይኖርባቸዋል አሰልጣኞች። ግን በትናንትናው ጨዋታ ግን እሳቸውም በደንብ መደነቅ ያለባቸው ይመስለኛል። ጨዋታው እስከ መጨረሻው ድረስ እንዲቀጥል የመሩበትን መንገድ በጣም በጣም አሪፍ ነው። የቼልሲ ሁኔታ አሁንም በአስፈሪነት እንዲቀጥል ያደረገ ነው ብዬ ነው እኔም የማስበው ክረንትሊ ሞር ግሬስፉል ቼልሲ ነው ነው አሁን በማቃት የምትጠሪው አይደለም። በጣም ደግሞ ፍላጎታቸውም ያስፈራ ነው። አሁን ትላንትና አርሰናል አንዱ ጉድለት እሱ ነው፣ በፍላጎትም ተበልጠዋል። በእኔ አረዳድ የቼልሲ ተጫዋቾች ከጨዋታው የሆነ ነገር ለማግኘት የፈለጉትን ያህል ይህን ጨዋታ ማሸነፍ ያለውን ትርጉም የአርሰናል ተጫዋቾች ገብቷቸው በዛ መረዳት ውስጥ የቶተናም ጨዋታ ላይ የነበራቸውን አይነት ፍላጎት፣ ወኔ ምናምን እኔ ብዙ አይተነዋል ብዬ አላምንም። የኔ አስተያየት እሱ ልክ ነው፣ የኔ አመለካከት እሱ ነው። ስለዚህ አርሰናል ራሱ አግድሏል፣ ግን ቼልሲ ደግሞ ጀግኗል የሚለውም ብንወስደው የተሻለ ይመስለኛል። ሌላው ካይሴዶ ከዴክላንድ ራይስ ጋር በተደረገው የበዛ መነጻጸር ዛሬ ይለያል፣ ከሁለቱ ማን ነው ምናምን ምናምን መባሉ ሰለባ ያደረገው ይመስልሻል? አይመስልሽ? እኔ ብዙም እንደዚህ አይነት ነገር አላስተዋልኩ። እኔ አስተውያለሁ፣ ተንቀሸቀሸብኝ። ለእኔ እውነት በጣም ነው የተንቀሸቀሸ። ከዚህ ነርቨስ ሆነ። አዎ ነው፣ በቃ እንትን ሆነ ይሄ ምንድን ነው? አድቬንቸረስ ሆነ የበዛ ለማሳየት ራሱን ይመስል፣ የኔን አረዳድ እንነግርሽ። በነገራችን ላይ ይሄ የኔ አረዳድ ጨዋታውን ሳይ ፊል ያደረግኩትን ነገር ጽፈውታል፣ ሌሎቹን ፊል አድርገውታል ማለት ነው። በሌላ አነጋገር ምን የሚል ሬስ ተሰቶታል መሰለሽ፣ ለምሳሌ ካይሴዶ በቀይ ካርድ ከሜዳ ወጥቷል እና ከዚህ ልጅ ጋር የራይስ ኮምፓሪዝን ከእሱ ጋር የነበር አፌክት አድርጎታል ወይ ሃቪር ሳይ ብለው እኮ እየጠየቁ ነው እኔ እንደዛ ነው ይመስለኝ ምክንያቱም እዚህም እዛም እዚህም እዛም አደገኛ የሚባሉ ነገሮችን ሲያደርግ ነበር እና ማሬስካ ትንሽ ቢገስጸው ኖሮ የተሻለ ነገር ሊመጣ አይችልም ነበር ወይ የሚል አይነት ስሜት ፈጥሮብኛል። እኔ ላይ ግን ሬድ ካርዱ ልክ እስከሆነ ድረስ እሱም ሬድ ካርዷን ለማምለጥ የተቻለውን ጥረት በሙሉ አድርጓል። በጣም ረጅም ሰዓት ነበር ሜዳ ላይ ተጎድቻለሁ ብሎ በነገራችን ላይ መጀመሪያ በቢጫ ካርድ እኮ አልፎት ነበር ከዛ በኋላ ነው እንደገና በቫር ታይቶ ወደ ቀይ ካርድ የተቀየረው። ግን እሱም እዛ ጋ አውቆታል ብዬ ነው እኔ ደግሞ የተረዳሁት። ያቺ ነገር ቀይ ካርድ እንደሆነች በደንብ ገብቶታል ተረድቷል። እና ሜዳ ላይ ተጎድቻለሁ ብሎ ረጅም ሰዓት ረጅም ደቂቃዎችን አሳለፈ። እስከዛሬ ቢተኛ ሲነሳ ይሰጠዋል። ምንም በቃ የሚደረገው ነገር የለም። ግን ትልቅ ፍትጊያ ነበረው፣ ተጫዋቾች እርስ በርስ ራሱ ትልቅ ፍትጊያ ነበረው። የሆነ ለማየት በጣም በቃ የምትመርጠው አይነት የጨዋታ ሂደት ነበረ። ለማሬስካ ደግሞ ሂንካፔ በቀይ ካርድ መውጣት ነበረበት ይላል ሁለተኛ ቢጫ አይቶ በክርን የተመታው ልጁ ሲያሳይ አልነበረ። ቻሎ አብጧል። ግን ምንድን ነው ያንቺ አመለካከት እዛ ላይ? እኔ ቀይ ካርድ ቢሰጠው ኖሮ ልክ አይደለም ብዬ ነው የማምነው። የሆነ የማቻቻል ነገር ያስመስለዋል እንጂ እኔ ቢጫ ካርድ ነው ብዬ አላስብም። ማነው ቀይ ካርድ ነው ብዬ አላስብም እኮ እኔ የምክልኩት፣ እሱ ቀይ ካርድ ቢሰጥ ኖሮ ፌር አይሆንም ነበረ ምክንያቱም አየር ላይ ስዘይ እንደንትን እንደዚህ ዘይሽን እንትን ብለሽ፣ አይ ዶንት ቲንክ ዳኛው ልክ ነበሩ ነው ምለው በቀይ ካርድ አለመውጣቱ። ማሬስካ ግን በዚህ ሀሳብ አይስማማም፣ በተጫዋቹ በቀይ ካርድ መውጣት ነበረበት ይላል። አንድ ጥያቄ እንነጋገርበት በቀሩት ደቂቃዎች ላይ አርሰናል አቻ ወጣ። አሁን ከማንቸስተር ሲቲ የአምስት ነጥብ ልዩነት ነው፣ ከቼልሲ የስድስት ነጥብ ልዩነት ነው። ሊቨርፑል ደግሞ አሸንፏል። ሊቨርፑልም አሁንም ኮንሲደር አናርገው ግን በሊቨርፑል ቤት ውስጥ ራሱን የቻለ የምንነጋገርበት ከሆነ ሰውየ ወሰኑ አንስሎት ስሎት በቃ ሳላ ቁጭ ማለት ካለበት ቁጭ ማለት። ትልቁ ወሬ የነበረው ሊቨርፑል አሸነፈ ምናምን ሳይሆን መሐመድ ሳላ ላይ ትልቅ ውሳኔ የተወሰነ። ካሜራውም ደጋግሞ እሱን ያሳየን ነበር። ተቀያሪ ወንበር ላይ ተቀምጦ የትላንትናው ውጤት ከማንቸስተር ሲቲ ማሸነፍ ጋር ተያይዞ በክለቦቹ መካከል ያለው የነጥብ ልዩነት እንዲጠብ ስለሆነ ስለ ዋንጫ ፉክክሩ የሚነግረን ነገር ምንድን ነው? ከባድ ነው መቼም። አሁን ትላንትና ያንን ጨዋታ አርሰናል አሸንፎ ቢሆን ኖሮ ነገሩ በጣም የተለየ ነበር የሚሆነው። ከቼልሲ ጋር ያለው የነጥብ ልዩነት ዘጠኝ ይሆን ነበረ፣ ከሲቲ ጋር ሰባት ይሆን ነበር። እና የበለጠ አስተማማኝ ይመስል ነበር ያ ይመስል ነበረ ነው። ግን አሁን ደግሞ ስፔሻሊ እኔ ደግሞ ይሄ የሜዳ ላይ ፐርፎርመንስ ከቀነሰ ነው ነገሩን የበለጠ ያሳስበዋል ብዬ የምረዳው አሁን ባለው የነጥብ ልዩነት ማለት ነው። አምስት ነጥብ ትንሽ የሚባል አይደለም፣ ግን ደግሞ በጣም ጥንቃቄም ደግሞ ያስፈልገዋል። ማለት የሁለት ጨዋታ ጉዳይ ሆነ አሁን። ማንቸስተር ሲቲ በነገራችን ላይ ማንቸስተር ሲቲ ከሊድስ ጋራ በነበረው ጨዋታ ላይ አይተውት ከሆነ አድማጮቻችን፣ ሁለት ለዜሮ እየመራ ከዛ በኋላ ሁለታቻ ሆኖ በመጨረሻ ደቂቃ ላይ በትግል ባስቆጠረ ጎል ነው አሸንፎ የወጣው። ሆነም ቀረ ግን አሸንፏል። ሶስት ነጥብ አግኝተዋል። ፐርፎርማንስ ስለ ፐርፎርማንስ እያወራው ስለነበረ ነው እና አርሰናላውን በትላንትና ፐርፎርማንሱ የሚቀጥል ከሆነ ከባድ ነው። ሌሎችም ክለቦች ጎል ሊያስቆጥሩበት፣ እንደገናም ደግሞ ተመሳሳይ አቻ ውጤት ይዞ ሊወጣ ወይም ደግሞ ሊሸነፍም ይችላል ግን የትላንትናውን የሆነ እንደ ኤክሰፕሽናል ነገር አድርገን እንውሰደው ከተባለ ቼልሲም ስለሆነ ከሆነ እንደገና በቡድን ውስጥ ያጋጠሙትም ነገሮች የራሳቸውን የሆነ አስተዋጽኦ አበርክተው ከሆነ እንደ አንድ ጨዋታ ብቻ ታልፎ የሚቀጥለው ጨዋታ ላይ የቀደመው አይነታው አስፈሪነቱን ይዞ ከመጣ ለአርሰናል በራሱ እድል ራሱ እየወሰነ ይቀጥላል ማለት ነው። ካልሆነ ግን በጣም ከባድ ነው። ምክንያቱም ከዚህ በኋላ የቀሩት ጨዋታዎች ብዙ ናቸው። በቀሩት ጨዋታዎች ላይ የማይካካስ ነጥብ ነው ብዬ እኔ አልረዳም። ሀያ አምስት ነጥብ ሀያ አምስት ጨዋታ ነው ው የአብሮ መነሳት ያለበት ጥያቄ፣ ቼልሲን ከጨዋታው በፊት የዋንጫ ተፎካካሪ ነው ወይ የሚል ጥያቄ ተነስቶ ነበረ። ትላንት የቼልሲን እንቅስቃሴ የቼልሲን ጀግንነት የተጫዋቾቹን ውጤት ይዞ ለመውጣት የከፈሉትን ዋጋ የሄዱትን ርቀት ላየ ሰው እንክት አድርጎ የሚል ነው መልሱ። የቼልሲን የዋንጫ ተፎካካሪነት ባለፈው የውድድር ዓመት እንደዚህ ያለ ወቅት ላይ ማሬስካ ተጠይቆ ነበረ። የዋንጫ ተፎካካሪነን ብለህ ታስባለህ ወይ ተብሎ፣ ኖ ኖ ኖ ወይ አላስብም ምናምን አለ ያኔ እና እንዳለውም ሆነ አራተኛ ሆኖ ነው የመጨረሻው ጨዋታ ላይ አራተኛ ሆኖ ጨረሰ ቼልሲ ወደ ቻምፒዮንስ ሊገባ ቼልሲ በዘንድሮ የውድድር ዓመት በዛ ወቅት ላይ ከትላንትናው ጨዋታ በፊት ማሬስካን ጠየቁት። የዋንጫ ፉክክር ውስጥ አለንበት ብለ ታስባለሁ ወይ ሲባል አሁን አሁን የሚለው አለንበት የሚል ስሜት ነው ያለው። በአንድ ዓመት አድገናል አለ። ያችንም አስታውሷታል። አሁን ምልሽን ነገር አስታውሷታል። አሁን አድገናል፣ አንድ ዓመት አብረን ቆይተናል። አንድ ዓመት ስለ ሊጉና ስለ ተፎካካሪዎቻችን የገባን ነገር አለ፣ የገባን ነገር ጨምሯል ሶ ልክ ነው። አለንበት አይነት ስሜት ነው ያንጸባረቀው። እንዳለፈው ዓመት አልተሽኮረመመ ይሄንን የቼልሲን አቅም እሱ ከጨዋታው በፊት አለ የተናገረው ካየን በኋላ እውነቱን ነው አለመሽኮረመሙ የሚል አስተያየትን የሚያሰጥ ነው። የቼልሲ ያለፉት ተከታታይ ጨዋታዎች ሪከርዱ በጣም ጥሩ ነው፣ በጣም ጥሩ ነው። ይሄ ሪከርድ ደግሞ በዚህ አይነት እንቅስቃሴ መምጣቱ በራሱ የሚያስደስትም የሚያስደንቅም ነው የሚሆነው ለቼልሲ ደጋፊዎች። ይሄንን ካልን በኋላ አርሰናል ቤት ምን ስሜት ሊፈጠር ይገባዋል ተብሎ ቢጠየቅ እኔ ምንም ነው ምለው። ይሄንን ቅድም የተባሉትን ምክንያቶች እንደ ኤክስኪዝ ቢወስዱ ይጠቀማሉ አይጠቀሙም። ምክንያቱም እመኝ ጋብርኤል ማጋሌሽ ቶሎ አይመለስም። የማጋሌሽ አለመኖር እያለ የሚያስብ ከሆነ የአርሰናል ተጫዋች ሂንካፔን የምን እንዳጎደለ ትናንትና የሚነግረኝ ካለ ደስ ይለኛል። አይ በተለይ አንድ የሆነ የሚገርም ታክል ገብቶ ያዳነው ኳስና ከዛ በኋላ ሲሲ ላይ ተሰው ሌላ ሰው ፈልግ ነው እኮ የሚለው ከፊቱ ራዎች ምንድን ያመለጠኝ ከፊቱ ነው ካፊቱ፣ ሌላ ፈልገ ምናምን አይነት ነገር ነው ያለ። ሞስኮራ ለምን ጎል ገባ በሚለው ብቻ እነዚህን ሁለት ልጆች እንደማይረቡ አድርጌ መውሰድ አልችልም። አርሰናል ቶተናምን ሲገጥም በነበረው ፍላጎት፣ አርሰናል ሚኒክን ሲገጥም በነበረው ጥንቃቄም ፍላጎትም ነው መቀጠል መቻል ያለበት ነው የምለው። እኔ አዎ ደርሰዋል። አዎ እዛ አካባቢ ናቸው። ቼልሲ ማንቸስተር ሲቲ፣ በተለይ በተለይ ሁለቱ ክለቦች ግን እኔ አሁን ከማንቸስተር ሲቲ ይልቅ ቼልሲ አሁን ደሞ ዛሬ፣ እግር ኳስ ደስ የሚለው ይለዋወጣል። ዛሬ የነበረው ነገር ነገ አይኖርም። ስለዚህ አርሰናል አሁንም ቅድም ሳምሪ እንዳለችው የራሱን እድል ራሱ ነው የሚወስነው። ሁሉም ነገር በእሱ ቁጥጥር ውስጥ ነው ያለው። አሽቀንጥሮ ላለመጣል ከእያንዳንዱ የስህተት አጋጣሚ የሚቆጭ አጋጣሚ ትምህርቱን መውሰድ አለበት ለማለት ነው። አብረውን ስለነበሩ አድማጮቻችንን በጣም እናመሰግናለን። የተባረከ ቀን ይሁንላችሁ። ኢትዮጵያ ለዘለዓለም ትኖር።